ሰላም ይብዛላችሁ፣ ክቡራን ተመልካቾቻችን። ይህ በእውነት ቃል አገልግሎት እየተዘጋጀ የሚቀርብላችሁ የመጽሐፍ ዳሰሳ የተሰኘ ፕሮግራማችን ነው። ይህን ፕሮግራም ለዛሬ ይዘንላችሁ የቀረብነው መጽሐፍ መንፈስ ቅዱስ በአማኝ ሕይወት የተሰኘው ይህንን መጽሐፍ ነው። እንግዲህ የእውነት ቃል አገልግሎት ከሚያሳትማቸው በርካታ መጽሐፍቶች አንዱ እና ዋነኛው የሆነው መንፈስ ቅዱስ በአማኝ ሕይወት የተሰኘው ይህ መጽሐፍ ነው። ይህ መጽሐፍ የብዙዎችን ጥያቄ የሚያጠራ ነው። በተለይ በመንፈስ ቅዱስ ዙሪያ ብዙ የተለያዩ አመለካከቶች ነው እና ያሉት መጽሐፉ ግልጽ እና አጭር በሆነ ቋንቋ መንፈስ ቅዱስን በተመለከተ አብራርቶ አስቀምጦታል። ይህንን መጽሐፍ እንግዲህ ለማብራራት ከኔ ጋር የመጡ ሁለት ወንድሞች አሉ፣ ወንድም አባየው አሻግሬ እና ወንድም ጸጋዬ ትእዛዙ እንኳን በሰላም መጣችሁ። መንፈስ ቅዱስ አካል ያለው መለኮት ሲል መጽሐፉ ይጠቅሰዋል። እና እንዲያው አካል ሲል ምን ማለት ነው? የአካልስ መገለጫ ምን ማለት እንደሆነ ለተመልካቾቻችን እንዲያው ብታብራሩ። የጌታ ስም የተባረከ ይሁን። በዚህ ሁኔታ ስለጋበዝከን እንተንም ጌታ ይባርክ ማለት እንፈልጋለን። ስለ አካል በምናይበት ጊዜ አካል ሲባል ያው የግድ በአጥንትና በስጋ የተገጣጠመ አድርገን ማሰብ ብቻ የለብንም። ስለ አካል ስናስብ ይህንን የምናስብ ከሆነ በነገራችን ላይ መላእክት አካል የላቸውም ወደ ማለት ሊያመጣን ይችላል። ያም ብቻ ሳይሆን እግዚአብሔር አብም ራሱ አካል የለውም ማለት ነው፣ ምክንያቱም በስጋ ስላልተገለጠ። ይሄ ብቻ አይደለም ጌታ ኢየሱስ ራሱ በስጋ ከመገለጡ በፊት አካል የለውም ወደሚል አስተሳሰብ ውስጥ ስለሚከት ይሄ የአካል መገለጫ ሊሆን አይችልም አካል ግን ያሉት ባህሪያት ምንድን ነው የራሱን መገለጫዎቹ የራሱን ህልውና ወይም ህላዊ የሚያውቅ በማመዛዘን የሚያስብ ፈቃድ ያለው ድርጊትን የሚፈጽም እነዚህ ባህሪያቶች ያሉት የአካል መገለጫዎች እንደሆኑ እንረዳለንና ለምሳሌ ፈቃድ ያለው በምንልበት ጊዜ በመጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይ ስለ ጸጋ ስጦታዎች ይዘረዝርና ቁጥር 11 ላይ ይህን ሁሉ ግን እንደሚፈቅድ መንፈሱ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። መንፈስ ቅዱስ እንደፈቀደ ነው የጸጋን ስጦታ ለብልቶች የሚሰጠው። ስለዚህ ፈቃድ ያለው። በሐዋርያ ስራ ምዕራፍ 13 ቁጥር ሁለት ላይ ደግሞ በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ እያለ ፈቃዱን ሲገልጥ እንዲሁም ደግሞ ተልኮን ሲሰጥ እናገኘዋለን። እና ሌላም በመጽሐፍ ቅዱስ ስለ መንፈስ ቅዱስ የተገለጡ የአካል መገለጫዎች እናገኛለን። ማለት ፍቅር ያለው መሆኑ፣ ሲዋሹት የሚያውቅ እንደገና ደግሞ የሚያዝን አታሳዝኑት ይላልና የሚያዝን እንደዚህ እነዚህ ባሕሪያቶችን እናገኛለን። ከዛ ውጪ ጌታ ኢየሱስ ራሱ በማለት በተባታይ ተውላጠ ስም እርሱ በሚል ይህ የጠራበትን ሁኔታ እናገኛለን። ማለት ምን ማለት ነው? ፐርሰን ላልሆነ ነገር እርሱ አይባልም፣ በቋንቋ መርህ ብናይ ማለት ነው። ስለዚህ እርሱ የእውነት መንፈስ በመጣ ጊዜ አደል፣ ወደ እውነት ሁሉ ይመራችኋል፣ እርሱ ያከብረኛል፣ እርሱ እያለ የተገለጠበት ሁኔታ በትክክል መንፈስ ቅዱስ አካል ያለው ከአብና ከወልድ እኩል ያለ መለኮት እንደሆነ እንረዳለን። ሌላው መንፈስ ቅዱስ እግዚአብሔር መሆኑን በሐዋርያ ሥራ ምዕራፍ አምስት ላይ በቁጥር ሶስት ላይ መንፈስ ቅዱስ የተባለው ቁጥር አራት ላይ እግዚአብሔር ብሎ ይገልጠዋል። ስለዚህ መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ እንዲሁም ከአብና ከወልድ እኩል በልዩ ልዩ የእግዚአብሔር ቃል ክፍል ተገልጦ እናገኘዋለን። በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው በተባለው ክፍል ላይ ኢኳሊ ከአብና ከወልድ እኩል አካል ያለው መለኮት እንደሆነ እግዚአብሔር እንደሆነ እንረዳለን። የጌታ ስም አመሰግናለሁ። አባየው ደስ በሚል ሁኔታ ነው የገለጽከውና እውነት ነው። ያው መንፈስ ቅዱስ አካል ያለው መለኮት ተብሎ በሚገለጽበት ሰዓት ላይ የራሱ ማንነት ያለው፣ የራሱ ፍቃድ ያለው፣ የራሱ ህላዊነት ያለው መሆኑን ያው በሰፊው አብራርተዋል መጽሐፉ እንደዛ ነው የሚለው። ወንድም ጸጋዬ ይህንን በተመለከተ እስኪ የምጨምረው ነገር ካለ ድሉ ላንተስ። አጠቃላይ ሀሳቡን ወንድም ባየው ገልጾታል። ያው ይህንን በይበልጥ መንፈስ ቅዱስ እንደ መለኮት ማየት ወይም ከስላሴ እንደአንዱ ማየት በጣም እየተረሳ የመጣ ነገር ስለሆነ ምንድን ነው የሆነው? ይሄ ብዙ ጊዜ የስላሴ አማኞች የሚባሉ እንኳን ሳይቀር መንፈስ ቅዱስ መለኮት መሆኑን እየተረሳ ያለበት ጊዜ ነው እንደውም መጽሐፉን የመጀመሪያው ርዕስ የእንግሊዘኛው ቀጥታ ትርጉም ነበር። ሆሊ ስፒሪት ዘ ዲቫይን ፐርሰን ነበር የሚለው የእንግሊዘኛው። በአማርኛውም መንፈስ ቅዱስ አካል ያለው መለኮት ነው ብለን ነበረ የተሰራው። እና ግን ብዙዎቹ ግርም ያሰኝ፣ አካል ያለው መለኮት ነው ማለት ምን ማለት ነው? አካል ቅድም አባየው እንደገለጠው የሆነ ስጋ የለበሰ ነገር አድርገው፣ ግን ፐርሰን ነው የሚለው እና ማንነት ነው እና ለምንድን ነው እንዲህ ግርታ የመጣው? ሌላ አካባቢ እንደውም ደህና ነው። አብዛኛው ወንጌላ ማኝ ነኝ የሚለው አካባቢ ግን በጣም ግራ እየገባው ነበር። እና ለምንድን ነው መንፈስ ቅዱስን እንደ ሀይል ማየት የመጣበት ሁኔታ ስላለ ነው። እንደውም መጽሐፉ ላይ የመጀመሪያው ፔጅ ላይ የገለጠው ነገር ምንድነው? መንፈስ ቅዱስን በዚህ ልክ ካልተረዳ ነው ሥላሴ የሚለው ነገር የለም ማለት ጭምር ብሎ ነው ያቀረበው። ነው ምን ያለው ምዕራፍ አንድ ገጽ 11 ምዕራፍ አንድ ላይ ነው ብዙዎች ሳያውቁትም ሆነ እያወቁ እንደ አንድ ኃይል ብቻ አድርገው ይቆጥሩታል። ከሁሉም አስቀድሞ መሰረታዊ የሆነውን የክርስትና እውነት ስለሚክድ መንፈስ ቅዱስ የራሱ የሆነ ልዩ አካል ከሌለው ወይም መለኮት ካልሆነ ሥላሴ የሚባል ነገር የለም ማለት ነው ብሎ በጥሩ ሁኔታ አስቀምጧልና እንደ ኃይል መቁጠር አለ። ወደፊት ምናልባት እንመጣበት። አለ እኛ ጋር ሆኖ እኛ የምንቆጣጠረው ፕሮግራም የምናወጣለት ከዚህ ነው ስተቱ የጀመረው። እና እንደው ችንጠ ለመጨመር ነው መጽሐፉ ያስቀመጣበትን ሀሳብ ነው። እንደ መለኮት ካላየነው ሥላሴ የሚባል ነገር የለም ማለት ነው። ያው በዘመኑ እንግዲህ በተለያየ አይነት መንገድ ገልጸዋል። መንፈስ ቅዱስን እንደ አንድ ኃይል ብቻ አንድ ስራ ሰርቶ እንደሚጠፋ ኃይል ብቻ የሚመለከቱ አሉ። እና ያ የተሳሳተ ነገር እንደሆነ ነው መሰረታዊ የሆነ የስላሴ አስተምሮ ወይም ደግሞ ስላሴን እናምናለን የሚል የትኛውም ክርስቲያን፣ እውነተኛ ክርስቲያን መንፈስ ቅዱስን እንደ አካል ያለው መለኮት ወይም ደግሞ እንደ ማንነት ሊቀበል ይገባዋል። እንደ አብ እንደ ወልድ እኩል ማለት ነው። እንዲሁ እንዲያው መንፈስ ቅዱስን በተመለከተ በአማኞች ዘንድም እንዲሁም ደግሞ ከክርስትና እምነት ውጭ ሆነው መንፈስ ቅዱስን ክርስትና ያስተዋወቀው ማንነት ነው እያሉ የሚተቸው አሉና እንዲያው መንፈስ ቅዱስ በብሉይ ኪዳንና በአዲስ ኪዳን እንዴት ተገልጿል? ያው ልዩነት አለው በብሉይ ኪዳንና በአዲስ ኪዳን። በብሉይ ኪዳን መንፈስ ቅዱስ በሙላት በሰው ላይ አይኖርም ነበረ። ለመጀመሪያ ጊዜ መንፈስ ቅዱስ ኖረበት የተባለው ኢየሱስ ነው። ከዛ በፊት የነበረው ማንነት መንፈስ ቅዱስ ድንገት ሰዎች ላይ ይመጣል የሆነ ስራ ያሰራቸዋል። እዚህ ጽሑፉም ላይ የሚያብራራው ራሱን የቻለ ርዕስ አለው። እዛም ላይ የሚያብራራው ይሄ ነው። ይመጣል፣ ሰዎች ላይ ይሰራል። ለምሳሌ እዚህ ላይ የገለጻቸው ባስሌልን ጠቅሰዋል። እነ ሶምሶን፣ እነ ዮፍታሄ እነዚህ እነዚህን ሁሉ ድንገት መንፈስ ቅዱስ በእነሱ ላይ አንዳች ስራ ሲኖረው በእነሱ ላይ ያድርባቸዋል፣ ስራ ያሰራቸዋል። ከዛ በኋላ ግን ስራው ሊቀጥል ይችላል፣ አለም ጥሏቸው ይሄዳል። በቋሚነት መኖር ግን አልቻለም። ያልቻለበት ምክንያት ደግሞ ዋናው ምንድነው? ነው ኃጢአት ነው። ከመንፈሴን ለዘላለም በስጋ ለባሽ ላይ አላኖርም ብል እግዚአብሔር ከሰማይ ወደ ምድር ተመለከተ ምንም የሚያርፍበት ነገር አጣ። ልክ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር እንደተባለ ስራ ለመስራት የሚያርፍበት እንዳጣ ልክ ብዛብ ላይ በሰው ምድር ያለው ህዝብ እንዳለ ለእግዚአብሔር መንፈስ የሚመች አይደለም። የቆሸሸ ማንነት በኃጢአት የረከሰ ማንነት ስለነበረ መንፈስ ቅዱስ በሰው ላይ መኖር አልቻለም። ለመጀመሪያ ጊዜ የዮርዳኖስ ወንዝ ላይ አንድ ያረፈበት ማንነት ንጹህ የሆነው ኢየሱስ ላይ ብቻ ነበረ። በብሉይ ኪዳን ግን ቅድም እንዳልኩት ነው። እንደው ለዚህ ጥሩ ማሳያ ሁለት ሰዎችን ማየት እንችላለን። አንዱ ሳውል ነው። ሳውል ለንግስና በተሾመ ጊዜ አንደኛ ሳሙኤል ምዕራፍ ዘጠኝ ላይ ወዲያውኑ ምንድን ነው የሚለው? የእግዚአብሔር መንፈስ በኃይል ወረደበት። እግዚአብሔር መንፈስ በኃይል ሲወርድበት ያ አህያ ፈላጊ የነበረው ንጉስ ሆነ ማለት ነው። የንጉስ ስፕሪት ወይም የንጉስነት መንፈስ አረፈበት። እግዚአብሔር የንጉስነት መንፈስ ካሳረፈበት ደግሞ ንጉስ ነበር። ከአህያ ጠባቂነት ወደ ንጉስነት ነው የመጣው በአንድ ጊዜ። ስለዚህ ለንጉስነት ወረደበት ወይም ደግሞ እግዚአብሔር ህዝቡን እንዲጠብቅ መንፈስ ቅዱስ በኃይል ወረደበት እንደተቀባ ከዛ በኋላ ግን ለእግዚአብሔር አልታዘዝም ሲል ግን ምዕራፍ 17 ላይ ነው አደለም? አልታዘዝም ሲል ደግሞ ምን ሆነ? የእግዚአብሔር መንፈስ ከእርሱ ተለየ ይላል። በጣም የሚያሳዝን ፓርት ነው እሱ ላይ። በፈንታውም እርኩስ መንፈስ ገባበት ይልና ያሰቃየው ነበረ። ስለዚህ የብሉይ ኪዳን መንፈስ ቅዱስ ምናልባት ይገለጣል ይሰራል በሰዎች ላይ ግን ልክ በዚህ ልክ ነው። ሰውዬው በመልካም ሁኔታ መቀጠል ከቻለ መንፈስ ቅዱስ አብሮት እያሰራው ይቀጥላል ደግሞ የሚሞላውም ለሚፈለገው ስራ ነው። ካልሆነ ግን መንፈስ ቅዱስ ሲተወው ሚዲት ሊበፈንታው ክፉ መንፈስ ገብቶ ደግሞ ስቃይ ውስጥ ያደርገዋል ማለት ነው። ሁለተኛው እዚህ ላይ ምሳሌ አድርጌ የማነሳው ራሱ ዳዊት ነው። መዝሙር ሀምሳ አንድ ላይ ዳዊት አንድ የጸለየው ጸሎት አለ። ወደ ቤርሳቤህ በገባ ጊዜ፣ ኦሪዮን ባስገደለ ጊዜ እግዚአብሔር ብርሃኑን ሲያበራበት ዳዊት በጣም ነው የተሸማቀቀው። በጣም ንስሐ ገባ፣ ወደቀ፣ በአመድ ላይ ተንከባለለ እና የጸለየው ጸሎት ምን ነበረ? አቤቱ ቅዱስ መንፈስን ከኔ ላይ አተወሰድብኝ ነው ያለው። እንግዲህ ይሄንን ያውቀዋል፣ ቅዱስ መንፈስ ሲወሰድ ምን ሊሆን እንደሚችል ያውቀዋል። ምክንያቱም ለሳውን በገና እየደረደረ የሚያሳርፈው የሚያጽናናው እሱ ነበርና ቅዱስ መንፈስ ሰው ሲርቀው እርኩስ መንፈስ በፈንታው ሲገባ እንዴት እንደሚያሰቃይ ያውቃል። ቅዱስ መንፈስ ደግሞ የሚርቀው ደግሞ ባለመታዘዝ ነው፣ ሰውየው ለእግዚአብሔር መታዘዝ ሲያቅተው እልከኛ ሲሆን። ስለዚህ ዳዊት የሰራው ስህተት በጣም ትልቅ ስህተት ስለሆነ በጣም ትልቁ የለመነው ነገር ምንድን ነው? ቅዱሱ መንፈስን አትውሰድ የሚል ነበር። ስለዚህ አጠቃላይ እንደው በሁለቱም ሰዎች እና በነበሩት በጠቅላላ ስንመለከት በብሉይ ኪዳን መንፈስ ቅዱስ እንዴት ይሰራ ነበረ? ይመጣል፣ በሰዎች ላይ ያድራል፣ አንዳች ስራ ያሰራቸዋል። ለምሳሌ ጌዲዮንን ወረደባቸው፣ ሄደው ጦርነት አሸነፉ። እነ ሳምሶን ወረደባቸው፣ ሄዱና ድል አደረጉ። ከዛ በኋላ ደግሞ እግዚአብሔርን ሲበድሉ ደግሞ እግዚአብሔር ይተዋቸዋል። ይሄ ነበር፣ በቋሚነት አይኖርም። አዲስ ኪዳን ግን በቋሚነት አለ እንደውም በብሉይ ኪዳን መንፈስ ቅዱስ እንደ ተስፋ ይቀረበበታል ለምሳሌ ኢሳያስ 11 ላይ ከዳዊት ቤት ቁጥቋጦ አስነሳለሁ አለና የክብር መንፈስ የኃይል መንፈስ የእግዚአብሔር መንፈስ የጥበብ መንፈስ ያርፍበታል ተባለ ሕዝቅኤል 34 ላይ 37 ላይ ስትመለከት ደግሞ ለእስራኤል ከዚህ በኋላ ፊቴን አልመልስባቸውም ለምን ቅዱሱ መንፈሴን በእነሱ ላይ አኖራለሁና ኢዩኤል ሁለት ላይ ወደፊት ከመንፈሴ አፈሳል እንደ ተስፋ ቀርቧል። ልክ ወንጌል ላይ ደግሞ ስትመጣ ደግሞ መጥሙቅ ዮሐንስ ደግሞ እንደ ተስፋ ለሕዝቡ ምን አለ? በመንፈስ ቅዱስና በእሳት ያጠምቃችኋል የሚመጣው አለና፣ አሁንም እንደ ተስፋ አስቀመጠ። ራሱ ኢየሱስ ደግሞ ዮሐንስ ወንጌል ምዕራፍ 14 ላይ ምን አለ? ለደቀ መዛሙርቱ ለራሱ ለሆኑት እስከ ዘላለም ከእናንተ ጋር የሚኖሩ አዲስ ኪዳን ላይ አሁን ለየት የሚያደርገው ይሄ ነው። አሁን በብሉይ ኪዳን ለጊዜው ይኖራል፣ ሰውየው ላይ ስራ ያሰራዋል፣ ይተወዋል። አዲስ ኪዳን ላይ ግን በጣም እጅግ ውብ የሆነ ነገር ነው ያለው። በሰውየው ውስጥ የገባው ቅዱሱ መንፈስ እስከ መቼ ይኖራል? እስከ ዘላለም። ለምን ስንል ሰውየው ለዘላለም በክርስቶስ ደም ተረጭቶ የተቀደሰ ስለሆነ መንፈስ ቅዱስ ንጹሕ ሆኖ አግኝቶታል። ስለዚህ ሰውየው ውስጥ መኖር ከጀመረ አይወጣም። ኢየሱስን በመንፈስ ቅዱስና በእሳት የሚያጠምቅ ብሎ ያው ጫፉን ነክተዋልና በመንፈስ ቅዱስ ስለመጠመቅ ነው። እና ያው አሁን በዘመኑ ብዙ ሰዎች መንፈስ ቅዱስ እንዲያጠምቃቸው አብዝተው ይጸልያሉ። እና እንዲያው በመንፈስ ቅዱስ መጠመቅ በጾለት የሚገኝና የሚመጣ ነው ወይስ እንዴት ነው? ይህን ነገር እንዲያው ብዥታውን ብታጠራው። ጌታ ስሙ የተባረከ ይሁን። በነገራችን ላይ በጸሎት ይገኛል ወይ? በጸሎት የሚገኝ አይደለም። በራሱን የቻለ አላማ አለው። ማለት አንድ ጊዜ መንፈስ ቅዱስ በወረደበት በበዓለ ሀምሳ ቀን እንደ ወገን የተከናወነ ድርጊት ነው። ስለዚህ አማኞች ሲያምኑ ጌታ ኢየሱስን አምነው ሲድኑ ያ ነገር ይቆጠርላቸዋል እንጂ ልክ እንደ ውሃ ጥምቀት በግል የመንፈስ ቅዱስ ጥምቀት የሚከናወንበት ወይም ደግሞ መንፈስ ቅዱስ አጥምቀኝ ብለን የምንጸልይበት ሁኔታ የለም። ምክንያቱም የመንፈስ ቅዱስ ጥምቀት አላማ ምን እንደሆነ ሲናገር አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ብቻ ለማንበብ ብሞክር እንደዚህ ነው የሚለው፣ አይሁድ ብንሆን፣ የግሪክ ሰዎችም ብንሆን፣ ባሪያዎችም ብንሆን፣ ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል ይላል የመንፈስ ቅዱስ ጥምቀት ዋና አላማ አንዲቷን የክርስቶስን አካል የሆነችውን ቤተክርስቲያንን መመስረት ነው አንድ አካል እንድንሆን በአንድ መንፈስ ተጠምቀናል ይላል አንዱን መንፈስ ደግሞ ጠጥተናል ይሄ የሚያሳየው ምንድን ነው ለምሳሌ በዮሐንስ ወንጌል ምዕራፍ 14 ላይ ቁጥር አስራ ሰባት ላይ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። በእያንዳንዱ አማኝ ውስጥ አንድ ሰው ጌታ ኢየሱስን ባመነ ጊዜ መንፈስ ቅዱስን ይቀበላል ማለት በቋሚነት መኖሪያ ሊያደርግ ወደዛ አማኝ ማንነት ውስጥ ይገባል። እንደገና ደግሞ ስንሰበሰብ በስሙ በእኛ ዘንድ በቤተ ክርስቲያን በአጥቢያ ደረጃ ይገኛል ማለት ነው። ስለዚህ የመንፈስ ቅዱስ ጥምቀት አንዱን አካል መመስረት ነው ዓላማው። ስለዚህ አንዴ የተከናወነ ነው። ለአህዛብም አይሁድንም የሚመለከተው በመጽሐፍ ቅዱስ እንደምናገኘው ያንን አማኞች ሲጨመሩ ሲያምኑ ያው ይቆጠርላቸዋል ማለት ነው። በእኛ ፈቃድ መንፈስ ቅዱስ እኛ ውስጥ አይገባም። ቢሆን ኖሮ ድሮ ብዙ የለመኑ ሰዎች አሉ ነገር ግን ሐዋርያ ሥራ ምዕራፍ ሁለት ላይ ካየህ ምንድን ነው የሚለው? እነዛ ሶስት ሺህ ሰዎች ወንጌል ተሰብኮላቸው ሲለወጡ ምን እናድርግ ብለው ጠይቀው ነበር። በቃ እንድንለወጥ ከእግዚአብሔር ጋር እንድንስማማ ምን እናድርግ፣ እንግዲህ ከሮም ጀምሬ ኢየሩሳሌም ድረስ መጥቼ እግዚአብሔር ጠላት ከሆንኩ የእግዚአብሔር ወዳጅ እንድሆን ምን ላድርግ የሚል ጥያቄ ነው የጠየቁት። ወደ አስራ አምስት ሀገሮች እና የተመለሰላቸው መልስ ምን ነበር? ንስሐ ግቡ በስሙ ተጠመቁ በኢየሱስ ክርስቶስም ተጠመቁ። ሶስተኛ፣ መንፈስ ቅዱስን ትቀበላላችሁ፣ አራተኛ፣ ከጠማማ ትውልድ ተለዩ፣ አምስተኛ፣ ያው ይተጉ ነበር የሚል ነው። እና ከነዚህ ውስጥ በጣም የሚገርመው ሁሉም የራሳቸው ፈቃድ ነው። መንፈስ ቅዱስን መቀበል ግን ይነሱ ፈቃድ አድ ምንድን ነው የሚለው መንፈስ ቅዱስን ትቀበላላችሁ የሚለው እና ወንድም የጥሩ ገልጾታል። መንፈስ ቅዱስን መቀበል የሰውዬው ፍላጎት አይደለም። መንፈስ ቅዱስ ቅድም መነሻችን ላይ አንስተናል፣ መለኮት ነው ካልን መለኮት እኛን ይመራናል እንጂ እኛ እንዴት መለኮትን ልንመራ እንችላለን? እና የመንፈስ ቅዱስ ቀን ብለን ልናውጅ የምንችለው አዲስ ኪዳን ሙሉ የመንፈስ ቅዱስ ቀን ነው። ኢየሱስ እኔ ከሄድኩ በኋላ ይመጣል ብሏል። ኢየሱስ መንፈስ ቅዱስ መጥቷል። መንፈስ ቅዱስ የቤተ ክርስቲያን ባልደረባ አይደል የሚባለው? እንደውም የቤተ ክርስቲያን አጋዥ ረዳት ነው እና እንዴት ነው አንድ ሰው መንፈስ ቅዱስን የሚቀበለው ስንል ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁነ ኢሚዲት ሊሰውየው እንዳመነ ምን ለሚሆነው በኋላ ምናልባት እናነሳዋለን። በደሙ ሲረጭ ኃጢአቱ ከሱ ይወገዳል። ከሱ እንደተወገደ የብሉ ኪዳን ሲስተም ይሄ ነው፣ በደም ነገር ሁሉ ይረጫል ነው አይደለም። ልክ እንደተረጨ ነጻ። ከዛስ የቅባቱ ዘይት ይፈስበታል። ቅድስተ ቅዱሳን ይባላል ማለት ነው። ስለዚህ አንድ ክርስቲያን በደንብ ከተረጨ በኋላ የኃጢአት ስርየት ካገኘ በኋላ መንፈስ ቅዱስ ማንንም አይጠብቅም። ኢየሱስን ከተቀበልክ መንፈስ ቅዱስ ራሱ ነው በአንተ ሕይወት ውስጥ የሚገባው ማለት ነው። በመንፈስ ቅዱስ መጠመቅ በጸሎት የሚገኝ ሳይሆን፣ ነገር ግን አማኝ መንፈስ ቅዱስን በሚቀበልበት ሰዓት ላይ ያን የሆኑ የሚከናወን በተለይ ደግሞ በዋናነት ከክርስቶስ አካል ከቤተ ክርስቲያን ጋር ተገናንቶ የተፈጸመ ነገር እንደሆነ አይተናል። እዚህ ጋር ከመንፈስ ቅዱስ ጥምቀት ጋር እያይዘህ እንድታየው የምፈልገው በመንፈስ ቅዱስ መጠመቅ እና በእሳት መጠመቅ ብዙ ጊዜ አንድ ተደርገው ነው የሚታዩ፣ እና ምንድነው በቃ እሳት ውረድ፣ በእሳት አጥምቀን ኢብን ድነናል የሚሉት ዳግም ተወልደናል የሚሉት አማኞች ሳይቀሩ በእሳት ስለመጠመቅ አብዝተው ይጸልያሉ። በቃ እና በመንፈስ ቅዱስ መጠመቅና በእሳት መጠመቅ አንድ አይነት አድርገው ይገልጻሉ እና እውን አንድ አይነት ናቸው ወይስ ልዩነቱ ምንድን ነው የእሳት ጥምቀት የመንፈስ ቅዱስ ጥምቀት ተቃራኒ ሆኖ ነው መጽሐፍ ቅዱስ የሚያስቀምጠው የትም ቦታ ላይ ለምሳሌ እንዲሁ ዋና የተነገርበት ሉቃስ ምዕራፍ ሶስት ላይ እንዲህ ስንመለከት ምንድን ነው የሚለው ዮሐንስ ነው የሚናገረው እኔ ውሃ ጠምቃችኋለው ነገር ግን ከኔ የሚበልጠው ሲመጣ በመንፈስ ቅዱስ እና በእሳት ያጠምቃችኋል ብሎ ይናገራል። እና ሁለት ነገር ነው የሚያቀርበው በመንፈስ ቅዱስ እና በእሳት ብሎ ነው፣ ወይም በመንፈስ ቅዱስ በእሳትም ያጠምቃል ነው እና ምንድነው? የነበሩት ሰዎች በስፍራው የተለያዩ ሰዎች ናቸው። አንዳንዶቹ አማኝ ናቸው፣ አንዳንዶቹ ፈታኝ ናቸው፣ አንዳንዶቹ ንስሐ ገብተው መሲሁን ለመጠባበቅ ሬዲ የሆኑ ናቸው። አንዳንዶቹ ደግሞ አጥማቾች ከፈሪሳውያን ሁሉ የተላኩ አሉ። ስለዚህ አጠቃላይ እዛ ጋ ያለው ያመነም አለ ወይም ልቡ ለእግዚአብሔር የተገዛም አለ ያልተገዛም አለ። ስለዚህ በጥቅሉ እነዚህ በመንፈስ ቅዱስና በእሳት ትጠመቃላቸዋል ማለት እውነተኞቹ በመንፈስ ቅዱስ ይጠመቃሉ፣ ውሸተኞቹ ደግሞ በእሳት ይጠመቃሉ ነው። እዛው ላይ መንሹ በእጁ ነው አለ አውድማውን ፈጽሞ ያጠራል አለና ስንዴውን ወደ ጎተራ ገለባውን በማይጠፋ እሳት የሚለው እዛው ላይ ሲያብራራው የሚበላ ነው ገለባውን የሚያጠፋ የማይፈለገው ነገር ለዘላለም የሚያስወግድ ሆኖ ቀርቧል። ነገር ግን የሚፈለገውን ግን ወደሚፈለግበት ስፍራ ወደ ባለቤቱ የሚፈልግበት ቦታ የሚሰበስብበት እንደሆነ እንመለከታለን። ሌላው ጌታችን ኢየሱስ ክርስቶስ ሊያርግ ሲል የእርሱ ብቻ ከሆኑት ጋራ በሚያደርገው ንግግር ከጥቂት ቀን በኋላ ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ያላችሁ እና እሳት የሚያሳየው ምንድን ነው የዘላለም ጥፋትን ነው። ምክንያቱም ፍርዱ የተሰጠው ለወልድ ነው አደለ። ወደ ዘላለም ህይወትም የሚገቡት ሰዎች በሩ በሆነው መንገድ በሆነው በኢየሱስ በኩል ሲሆን ወደ ዘላለም ጥፋትም ደግሞ እንዲሄዱ የሚፈርድባቸው ራሱ ኢየሱስ ነው። ምክንያቱም መጨረሻ ላይ ራእይ ላይ ሀያ አንድ ላይ የምናየው ይሄን በነጭ ዙፋን ፍርድ ይቀመጣል። ከዛ በኋላ ለዘላለም ጥፋት የተወሰኑትን እነሱን ይፈርድባቸዋል። ወደ ዘላለም ህይወት የተወሰኑትንም ደግሞ እነሱንም ለዘላለም ህይወት ያው ቀድሞ ኢየሱስን በማመን የመጡ ናቸው። ሌላው አንዳንድ ጊዜ ያለ አግባብ የሚጠቀሰው የሐዋርያ ስራ ምራፍ ሁለት ላይ ያለ የሐዋርያ ስራ ምራፍ ሁለት ላይ እንደ እሳት የተከፋፈሉ ልሳኖች የሚለውን እሳት ብሎ ወይም እሳት ወረደባቸው ብሎ ማሰብ አለ። ይሄ አዲሱ መደበኛ ትርጉም ላይ በደንብ ይገልጿል። ምንድን ነው የሚለው? የእሳት ላንቃ የሚመስል አረፈባቸው የሚመስል ነው፣ ምሳሌ ነው እንጂ እሳት አይደለም። እና እሳት መጽሐፍ ቅዱስ ላይ አብዛኛው የምንመለከተው በጣም ሙሉ ለሙሉ ማለት እንችላለን ፍርድ ነው የሚያሳየው ፖዘቲቭ እንኳን የሚባል ወይም አዎንታዊ ትርጉም እንኳን ቢባልም ያም በእኛ ውስጥ ሲገባ የማይፈለገውን ነገር የሚያስወግድ ሆኖ ነው የቀረበው እንጂ ከዘፍጥረት ለመጀመሪያ ጊዜ ፍርድን ወክሎ የተገለጠው ከዘፍጥረት ምዕራፍ 15 እስከ ራይ ምዕራፍ ምዕራፍ 21 ቁጥር ስምንት ድረስ የምናየው አጥፊ ወይንም የፍርድ መጠቀሚያ እግዚአብሔር ለፍርድ የሚጠቀምበት ሆኖ ነው። ራሱ እግዚአብሔር አምላካችን የሚያጠፋ እሳት ነው ተብሎ ለክፉዎች ማለት ነው። ስለዚህ ጠቅላላ በመንፈስ ቅዱስና በእሳት ሲል ሁለት ማንነት አለ ማለት ነው። የዘላለም ሕይወት የሚያገኝ ማንነት አለ። እሱ በመንፈስ ቅዱስ ተጠምቆ የክርስቶስ አካል ሆኖ የእግዚአብሔር ወገን ይሆናል። በእሳት የሚጠመቀው ደግሞ ማያምነው ደግሞ ለዘላለም ፍርድ የተወሰነ ወይም ለዘላለም ፍርድ ራሱን ያጨ ሆኖ ይቀጥላል ማለት ነው። በጣም ደስ በሚል ሁኔታ ነው፣ መጽሐፉም በደንብ አርጎ ነው የገለጠው። ምክንያቱም መንፈስ ቅዱስና እሳት የተገለጸበት ቦታ ላይ የሚያምኑትን የማያምኑትም አንድ ላይ ሆነው ነገር ግን የሚያምኑት የመንፈስ ቅዱስን ጥምቀት ሲያገኙ የማያምኑት ግን በእሳቱ ወደ ምን ይሄዳሉ? ማለት ነው ወደ ዘላለም ጥፋት ይሄዳሉ። ይህንን ደግሞ ማድረግ የሚችለው ሥልጣን ያለው ኢየሱስ እንደሆነ ነው የሚናገረው። በጣም ጥሩ በሆነ ሁኔታ ነው የተገለጸው። ምናልባት ከዛ በፊት ጥቂት መጨመር የምንፈልገው ምንድን ነው ይህ የእሳት ጥምቀት የተባለው ትንቢተ ሚልኪያስ ምዕራፍ አራት ላይ ትቢተኞችና አመፀኞች ገለባ ይሆናሉ ይላል እና ቀጥታ የማያምኑ ሰዎችን በኃጢአት የሚገለጡ ቀጥሎ ምን ይላል? ቁጥር ሶስት ላይ ስሜን ለምትፈሩ ለእናንተ ግን የጽድቅ ፀሐይ ትወጣላችኋለች። ስለዚህ ለእውነተኛ አማኝ ነው የመንፈስ ቅዱስ ጥምቀት። የእሳት ጥምቀት ደግሞ የማያምኑና በኃጢአት ለሚኖሩት ነው። ራዕይ ምዕራፍ አንድ ወንድማችን የጠቀሰው ላይ ስማቸው በሕይወት መዝገብ ተጽፎ ያልተገኘ ወደ እሳት ባሕር ተጣሉ። ይሄ የእሳት ጥምቀት ፍጻሜው በመጨረሻው ከነጩ ዙፋን ፍርድ በኋላ እንደሆነ እንረዳለንና ና ይህን ለመጨመር ነው። ብዙ ጊዜ አይተን ከሆነ ልምምዶች አሉ። በመንፈስ ቅዱስ መቀባት እየተባለ ቁሳዊ በሆነ መንገድ የሚገለጽ ነገር አለና እንዲያው የመንፈስ ቅዱስ መቀባት አሁን ባለው አዲስ ኪዳናዊ ልም በቤተ ክርስቲያን ታሪክ በመጽሐፍ ቅዱስም በመንፈስ ቅዱስ መቀባት እንደ ብሉይ ኪዳን ቁሳዊ ነው ወይስ መንፈሳዊ ነው? ይሄ ነገር እንዴት ነው? ምክንያቱም በመንፈስ ቅዱስ ልቀባ እንቀባ እየተባለ ቁሳዊ በሆነ መንገድ ሲገለጽ እናያለን። እውነት ነው። ምንድን ነው? ስለ መንፈስ ቅዱስ መቀባት በምናይበት ጊዜ የእግዚአብሔር ቃል የመንፈስ ቅዱስን መቀባት የሚገልጠው ቅድምም እንደተነጋገር ነው፣ አንድ አማኝ መንፈስ ቅዱስን የሚቀበለው ክርስቶስ ኢየሱስን ባመነ ጊዜ ነው። ወዲያው ባመነ ጊዜ በመንፈስ ቅዱስ ይቀባል፣ በመንፈስ ቅዱስ ይታተማል። ራሱን የቻለ ዓላማ አለውና ስለዚህ በጥላነት በብሉይ ኪዳን ያው በዘይት ምሳሌነት መንፈስ ቅዱስን አመላካቸው ነው በብሉይ ኪዳን እናገኘዋለን አሁን ግን ቀጥታ በጥላነት የሚያሳየውን ዘይትን መቀባት ይሄ ኪዳኑን ያልጠበቀ ሀሳብ ነው። ስለዚህ ከኪዳን አኳያ ተፋልሶ ሊያመጣ የሚችል ራሱ ጌታ ኢየሱስ የተቀባው በምንድን ነው? የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል። እግዚአብሔር የናዝሬቱ ኢየሱስም በመንፈስ ቅዱስ በኃይልም ቀባው ይልና ዮሐንስ መልእክት ላይ ከቅዱሱ ቅባት ተቀብላችኋል እና የምንቀባበት ራሱን የቻለ አላማ አለው። እንደገና ቅባቱ መንፈስ ቅዱስ ነው። ሁለተኛ ቆሮንቶስ ምዕራፍ አንድ ቁጥር ሀያና ሀያ አንድ ላይ የቀባን እግዚአብሔር ነው ይላል። ቅባቱ መንፈስ ቅዱስ ነው። መቀባት የሚችለው እግዚአብሔር ነው። ስለዚህ እውነተኛ ማኝ ሆኖ ያልተቀባ የለም ማለት ነው። ያው ነገር ሁሉ በደም ይነጻል የተባለበት ክፍል በብሉይ ኪዳን ቀደም አንስቼዋለሁ አንድ ክፍል ላይ ቅድስተ ቅዱሳን ነው። በብሉይ ኪዳን ያለው ለእግዚአብሔር ክብር የሚበቁ ነገሮች ሁሉ ቅድስተ ቅዱሳን ይባላሉ። ከካህኑና ከልጆቹ ጀምሮ ማለት ነው። የተቀደሱና መቀደሳቸውን ሲስተም ምን ይመስላል ስንል ምንድን ነው የሚሆነው? ይታጠባሉ፣ እዛ ላይ ደም ይረጫሉ። ከዛ በኋላ ነው ቅፋቱ ዘይት የሚፈስበት። እኛ ደግሞ የአሮን ልጆች ነን ክርስቲያን በጠቅላላ ካህናት አይደለም? ምንድነው? የተቀደሰ ካህናት ናችሁ ተብለናል። ወይም ደግሞ የእርሱን በጎነት የምትናገሩ ካህናት ናችሁ። በደንብ አረጋግጦ ነው በኢቨልስ ጴጥሮስ ላይ ለክርስቲያን ሁሉ የተጠበቀ ነገር እንደሆነ ክህነት። ስለዚህ ይሄ ክህነት ካለን እኛ የሊቀ ካህኑ የኢየሱስ ልጆች ነን ከሆንን እንዴት ነው ወደዚህ ቅድስና የበቃ ነው? በእርግጥ እሱ መቀደስ የሚያስፈልገው አይደለም። እኔ ቅዱስ ነኝ ብለዋል። እኛ ግን በእርሱ ደም ተቀድሰናል፣ እና የመጀመሪያ በኃጢአታችን በደለኞች የነበር ነውን፣ እንዴት ነጻን ስንል በመስቀሉ ስራ በደሙ ነው። ልክ የብሉይ ኪዳን ካህን የሚነጻው ወይም የሚቀደሰው መጀመሪያ በምንድን ነው? በደም ነው የሚረጭበት፣ ከዛ በኋላ ነው የቅባቱ ዘይት የሚፈስበት ማለት ነው። ልክ እኛም እንደዛ ነው፣ በክርስቶስ ሞት ከኃጢአት ነጻን ከነጻን በኋላ ቅዱሱ መንፈስ በኛ ላይ ያደራል። ፌሶን ምዕራፍ አንድ አስራ ሶስት ላይ የሚናገረው ይህንን ነው። የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ፣ ከዛ በኋላ በክርስቶስ አምናችሁ በተስፋው መንፈስ ታተማችሁ እና ቅድም የጠቀስከው የቀባን የሚለውም ልክ እንደዛው ነው። እያንዳንዱ ክርስቲያን የተቀባ ነው። እንደው አሁን ይሄ የተወሰነው ሰው የተቀባ የተወሰነው ሰው ደግሞ ያልተቀባ እያደረጉ የሚነገረው ነገር ይሄ በጣም መጥፎ ሀሳብ ነው ወይም ደግሞ የአማኞችን የመዳን ጉዳይ በጣም ለመንጠቅ የሚደረግ ነገር ነው ወይም እንደ ገላትያ ይሄ ካልተገረዛችሁ አትድኑም ወደሚል ያገኙትን አርነት መንጠቅ ከዚህ አይተናነስም እያንዳንዱ ክርስቲያን የተቀባ ነው የቀድም ዮሐንስ መልእክትም ላይ ገልጸዋል አይደለም ምንድን ነው ከቅዱሱ ቅባት ተቀብላችኋል አንድ ክርስቲያን በጣም የሚገርመው ከስተት ትምህርት ለመዳን ወይንም አንድ ክርስቲያን በቅድስና ለመመላለስ ብዙ ትምህርት ራሱ አይደለም የሚያስፈልገው። መጀመሪያ የተለወጠ ማንነት ውስጡ አለ። መንፈስ ቅዱስ ውስጡ መኖሩ ራሱ አቅም ይሆነዋል። ከዛ ላይ ትምህርቶች የሚያደርጉት ምንድን ነው? ሰውየው አይኑ እንዲበራ፣ የበለጠ ነገሮችን እንዲያውቅ ነው የሚያደርገውና ዋና የፈለግኩት ምሳሌውን ነው። የብሉይ ኪዳን ምሳሌው ጥሩ ይገልጻል። እውነት ነው፣ ምክንያቱም በየትኛውም የመጽሐፍ ቅዱስ ክፍል ከጌታችን ከኢየሱስ ክርስቶስ ጀምሮ በሚጠመቅበት ሰዓት ላይ መንፈስ ቅዱስ ወርዶበታል ከዛ በኋላ በአገልግሎትን በመንፈስ ቅዱስ የተቀባ ነው። መንፈስ ቅዱስም ከእርሱ ጋር ያለ ነው። ሐዋርያትን ብንመለከት አገልግሎታቸው ሁሉ በመንፈስ ቅዱስ የሆነ አገልግሎት ነው እና አንድም ቦታ ላይ የመንፈስ ቅዱስ ቅባት ተብሎ በቁሳዊ አይነት መንገድ የተገለጸበት ነገር የለም። መጽሐፉም በደምብ አድርጎ እንግዲህ ያብራራው ይሄንን ነው።